ዛሬ እንግዲህ በሚያሳዝን ሁኔታ ብሩኬ ታሞ ሆስፒታል እስከ መግባትና መርፌ እስከ መወጋት ደርሷል። በመጀመሪያ ወንድሜ ፈጣሪ ማርህ። እንግዲህ ትናንትና እንዳያችሁትኝ ድምፁም ልክ አይደለም፣ የሆነ ጎርነን ብሎ ነበር። ሲቀጥል ደግሞ እየተሰማኝ ነው ውሃ የተደፋብኝ የሆነ ነገር እየወጋኝ ነው ምናምን እያለ ነበር። ሜቢ ብርድም ሊሆን ይችላል። እንግዲህ ያው መሬት ላይ ነው የሚተኛው መሬቱ ደግሞ ሰራሚክ ስለሆነ በጣም ቅዝቃዜ አለ። ከዛ በላይ ደግሞ ለሊት ላይ ነበረ ሀይሚዬ ውሃ የደፋችበት ያም ነገር ተጨማምሮ ሊሆንም ይችላል። እንግዲህ ምን እንደታመመ ባላቅም፣ ነገር ግን ሆስፒታል ገብቶ በጣም የሆነ የህመም ስሜት አለው። ፊቱ ይነበባል። ቤተሰብ መርፌ ሲወጋ ምናምን ብቻ ዋናው ጤና ነው። ጤና ከሌለ ሁሉም ነገር ባዶ ነው የሚል ነገር ሳይ እንዴት እንዳሳዘነኝ የምሬ እንደምላችሁ ሲቀጥል ይጨናነቃል። በዚህ ሰዓት ትናንትና ከተናገራቸው ነገሮች ብዙዎቻችሁ ውስጣችሁ የተቀረጹ የቀሩ ነገሮች አሉንም ተሰምቶኛል። ማለት በጣም ጭንቀት ውስጥ ነው ያለው። በዛ ጋ ልጅቷ እንደምጨቀጭቀው፣ በዚህ ጋ ደግሞ ሀይምዬም አልተረዳችኝ ምናምን እያለ ነበርና። አሁን የመጀመሪያው ነገር እንደምታቂው ሀይሚን ብትሆኝ ማለት ነው ብሩኬ ብዙ ጊዜ ጨጓራውን ያሟል፣ ሲናደር ሲበሳጭ፣ እንግዲህ ያው አዲስ አይደለም፣ ሁላችንም እናውቃለን። ሲቀጥል አሁን በጣም እየተጨናነቀ ነው፣ የሚፈልገው አንቺን ነው፣ ከአንቺ ጋር ነው መኖር የሚፈልገው። ልጅቷ ደግሞ ክፍተት ተጠቅማ ውስጣችሁ መግባት ብሩኬ ምናምን እየረበሰችው ስለሆነ ያላችሁ አማራጭ ሀይሚዬም ብሩኬም ብሎክ ማድረግ ነው ልጅቷን በቃ ከናካቴው እሷን የማታገኙበት ቦታ ሰላማችሁን እየነሳቻችሁ አንደኛ ከሁለታችሁ እንድትጣሉ እንዴት ነው ብቻ ደስ ማይል ነገር እንዲኖራችሁ አደረገች ሲቀጥል ደግሞ እንግዲህ ብሩኬ ታም ሆስፒታል እስከ መግባት ያደረሰው ህመም እኔ ከዚህ በፊት አላየሁም። የምሬ እንደምላችሁኝ ይሄ ሁሉ መዘዙ የመጣው በእሷ ምክንያት ነው። እዚጋ ብሩኬ ብርድ የሚምታው ጨጓራም ሊሆን ይችላል፣ አይታወቅም፣ ጭንቀትም ሊሆን ይችላል ካለበት ሁኔታ አንጻር ማለት ነው። እና እንግዲህ ያው ሀይሚ ማብረው አለች። ምክንያቱም ቪዲዮን እየቀረጸች ያለችው ሀይሚ ናት። ምክንያቱም ያለው እሷ ቤት ነው፣ ከሀይሚ ጋር ነው እየኖረ ያለው ሀይሚን ለመጠበቅ ብሎ በዛውም ደግሞ አያይዞ ልጅቷ እንድትፋታው በቃ ሀይሚ እንድትረዳው፣ ልጅቷ ደግሞ እነሱ አንድ ናቸው ብላ እንድትተወው በሚል ነገር ነው ሀይሚ ቤት ኑሮውን ያደረገውኝና ይህን ሁሉ መስዋዕት የሚከፍለው ሀይምዬ ስለሚወድሽ ነው፣ የእኔ ቀበጥ፣ የኔ ቅመም። እንግዲህ እሱ አንቺን ለመጠበቅ መቶ ታሟል። ከዚህ በኋላ አንቺ ነሽ ጠባቂ የምትሆኙ። ብርዱም እስከሚሻለው ህመሙም እስከሚሻለው ቆንጆ እንክብካቤ ታደርጊለታለሽ ማለት ነው። ሀይምዬ ቆንጆ ምንም ማለት በቃ ልህ መገባባት አያስፈልግም። እናንተ ሁለታችሁ ምርጥ ጥንዶች ናችሁ፣ የምትዋደዱ ሰዎች ናችሁ። ሜቢ ቅናት ምናምን ሊያድር ይችላል፣ አይታወቅም ለምን ለምን ተባብላችሁ ል ልትጋቡ ትችላላችሁ ነገር ግን እናንተ በዙሪያችሁ ያሉ እናንተ የሚረብሹ ሰዎችን ከዙሪያችሁ ካራቃችሁ እናንተ ሁለታችሁ ምንም ነገር ብታደርጉም ብትጣሉም እራስ በራሳችሁ ችግር የለው ተመልሳችሁ ትገናኛላችሁ። ግን ሶስተኛ ወገን ሲገባ እንደዚህ ነው። ብሩኬን በጭንቀት ምናምን በቃ የሚያደረገው ነገር ጠፍቶበት ሁላ ነው። ይሄን ሁሉ ማለት መስዋዕት የሚከፍለው ሰራሚክ ላይ የሚተኛው ቅዝቃዜ አለ። ፍራሽ እንኳን የለም። አይታችኋል፣ ምንጣፍ ነገር ነው አይደል ነጠል አድርጎ የሚተኛው ያያ። ሲጨማመር ለቀጣይ ህይወታችሁ ማሰብ መቻል አለባችሁ። በተለይ ደግሞ ያው ሀይምዬን አሁን እንግዲህ ቴኬር የምታደርገው ብሩኬ ብሩኬ ም አይዞን፣ ስሜቱ ይገባኛል። በተለይ ደግሞ መርፌ ታቃላችሁ። እኔ መርፌ ራሱ አልወድም ሲጀመር ማለት ነው። ህመሙ የዛን ያህል ላይሆን ይችላል፣ ግን መርፌ የሚባል ነገር ስሰማ ያዞረኛል። እና በዚህ ዓለም ላይ ምንም ነገር ሊኖራችሁ ይችላል፤ ፍቅር፣ ብር፣ ገንዘብ፣ የተለያየ ነገር፣ ሰዎች በዙሪያችሁ። ግን ከጤና በላይ ምንምና ምንም ነገር የለም። ሁሉም ነገር የሚሆነው የሚስተካከለው ጤና ሲኖር ነው። ገባችሁ አደለም? እንግዲህ ያው ብሩኬን እግዚአብሔር ይማረህ። በሩቲን ማታ ይመጣሉ ብዬ ተስፋ አረጋለሁ፣ በራሳቸው ቻናል ላይ። ነገር ግን ብሩኬ በቲክቶክ ላይ ነው እንግዲህ ይህንን ነገር ፖስት ያደረገው ማለት ነው። ሀይሚዬም ስቶሪ ያደረገችው ነበረ ግን አጥፍተዋለች፣ ኦር ደግሞ ጊዜው አልቆ ተነስቷል ማለት ነው። እኛ አልደረስኩበትም ነበር፣ ግን ቪዲዮ ለመስራት አልተመቸኝም ቤተሰቦቼ እና እኛ በጣም ነው የምንወዳችሁ። ሀይሚም ብሩክም የሚልጅቷን ብሎክ በማድረግ ተባበሩን። አንድ ሁኑ። አንድ ቤት እንኳን የመኖር ፍላጎት እቅዱ ቢኖራችሁ ተስማምታችሁ ባለ ሁለት ሜታ ክፍል ተከራይታችሁ ነው መሆን ያለበት እንጂ ጤና የሆነ ጊዜ ቅዝቃዜ የሚሆን ራስ ምታት ይሁን የሆነ ነገር ከጀመራችሁ በዛው ነው የሚቀጥለው። በቃ የሆነ ብርድ ሲለካችሁ ወይንም የሆነ ነገር ሲፈጠር እዛ ቦታ ላይ ቁስላችሁ ላይ ነው ቶሎ መጥቶ የሚያማችሁኝና ዋናው ጤና ነው። ከምንም ከማንም በላይ ጤናችሁን አስቀድሙ ሁለታችሁም። እንግዲህ ሀይሚዬ በእንክብካቤ ትመጣለች ብዬ ተስፋ አረጋለሁ። ዛሬ ቪዲዮ ሀይሚ ቤት ነው የሚለቀቀ ይመስለኛል አይደል፣ ትናንት ብሩኬ ቤት ስለሆነ ማለት ነው ኝና ቤተሰቦች ያው ብዙ አትጨናነቁ። እኔ ደንግጫ የደንግጭ አለሁ ምናምን አልጠበቅኩም ነበረ። ብዙ አትጨናነቁ። ማታ ቪዲዮቸውን እንጠብቃለን። ባባይ